መሰጠት አለመጨነቅ፣ የጠየቅነው ነገር እግዚአብሔር ይፈጽምልናል ብለን በእምነት ምን ማድረግ፣ ሁሉን ነገር ለእሱ መስጠት። አንዳንዴ እዚች ላይ ትንሽ ሀሳብ ላንሳላችሁ። እኛ እግዚአብሔርን እንለምናለን፣ ከዛ ደግሞ በጎን ደግሞ ሌላ ነገር እናረጋለን። ለምሳሌ እግዚአብሔር ስራ እንዲሰጠው የሚፈልግ ሰው በእግዚአብሔር ፊት ይቆሞ ይጸልያል። ትምህርቱ በጣም በጥሩ ሁኔታ እንዲጠናቀቅለት የሚፈልግ ሰው ይሞክራል፣ ይጸልያል። ለእግዚአብሔር የሚደረገው ነገር አይደል ከእሱ የሚጠበቀውን እያደረገ ነገር ግን በእግዚአብሔር መሀል ነገሮችን የምንከት ከሆነ ለምሳሌ ከሌ እኳለ ለእኔ እኔ እንትን ልበል ልጨርስ እንጂ ትምህርቴ ከሌ ነከሌ ነከሌ እኮ እኛ ዘመዶች ናቸው እነከሌ ከሌ አሉ ካልን ከእግዚአብሔር ወተን መሀል ላይ እየሆንን ነው፣ ሰው ላይ እየሆንን ነው። በሰው የሚታመን የተረገመ ነው ይላል መጽ ሰውን መደገፍ አይገባም። አይ ችግር የለም፣ ይሄ ኬስ ችግር የለም። እኔ ኪሴ እንዲጭነቀው፣ ገንዘቤ እንዲጭነቀው ካለ እግዚአብሔርን መለመን የለብንም። ሁለት ባላ ትከል፣ በአንዱ ሲሰበር፣ በአንዱ ተንጠልጠል፣ ሃይማኖት ላይ አይሰራም። በእግዚአብሔር መንገድ ነው ሄድ። ኬስህም እውቀትህም፣ ገንዘብህም፣ ዝናህም፣ ውበትህም፣ ምን ሁሉ ነገር በእግዚአብሔር ስትጠጋ ነው። ከዛ ውጪ ከሆነ ጸሎት ትርጉም የለውም። እኔ አንድ ምሳሌ ላንሳላችሁ፣ አንድ ምሳሌ ዮሴፍ በጣም እግዚአብሔር እኮ የባረከው ሰው ነው። ወንድሞቹ ሸጠውት እግዚአብሔር አብሮት ወደ ግብፅ መጥቶ በጲጥፋራ ቤት ያነገሰው ሰው ነው። ጲጥፋራ እንኳን በሚስቱ ያን ያህል ፈትነው እምቢ ስላለ ጲጥፋራ እስር ቤት ቢከተው እግዚአብሔር ከዮሴፍ ጋር እስር ቤትም ነበር። በእስር ቤት የእስር ቤቱ አዛዥ ምንም አያውቅም ነበር ዮሴፍ ነበር የሚያቀኝ ነው። በእስር ቤትም ነበረ እግዚአብሔር አብሮት፣ ሲሸጥም አብሮት ነበረ። አባ ጊዮርጊስ ዘምስ ለዮሴፍ ተሰይጠ ከመ ይስፍር ሲሳይ ወይሁብ ለሕዝብ ይላል። አንተ ራስህ እግዚአብሔር ከዮሴፍ ጋር ተሸጥክ ነው የሚለው፣ ተሸጠሃል። አብረውን የተሸጡ እግዚአብሔር ስትሸጡ አብሮ ከተሸጠ መንገዳቸው የቀናል። ስትሰደዱ እግዚአብሔር አብሯችሁ ከተሰደደ መንገዳቸው የቀናል። ከስራ ብትቀነሱ በሕይወታችሁ ላይ ከባድ ፈተና ቢኖር እግዚአብሔር አብሯችሁ ካለ ፈተናው ቀላል ይታለፋል። ዮሴፍ ግን ምን አጠፋ መሰላችሁ? በዘፍጥረት ምዕራፍ አርባ ቁጥር አስራ አራት ላይ እንዲህ የሚል አይለቃላለ ሁለት የንጉሱ የፈርዖን የጠጅ ቤትና የእንጀራ ቤት ኃላፊዎች ታሰሩና፣ ብቻ ታሪክ ብዙ ነው። እንደዛ እንደዛ ህልም አዩ። ህልሙን ነገራቸው፣ ህልሙን ፈጣላቸው። ከዛ በኋላ ለጠጅ ቤቱ ኃላፊ እንደዚህ ያለው ነገር ግን አንተ ትፈታለህ ብሎታል። ትፈታለህ ህልሜ እንደምትፈታ ያሳያል። እግዚአብሔር በሦስት ቀን በኋላ ትፈታለህ ብሎታል። ይህን ከነገረው በኋላ ዮሴፍ፣ እዛ እስር ቤት እኮ ነው ያለው ግለሰው። እየው ምን አለው? ነገር ግን በጎ ነገር በተደረገልህ ጊዜ አለ። አንተ ንጉሱ በጎ ነገር ባደረገልህ ጊዜ እኔ አስበኛል። ዮሴፍ አብሮት እግዚአብሔር የተሸጠው ዮሴፍ አሁን በማን ሊመካው ነው? አደራ ማን ሊል ሰው ሰው ሊል አያችሁ። አንዳንዴ በጣም መጠንቀቃለን። ምንድን ነው ማንም? ምንድን ነው የምንለው ማለት አለብን። ዮሴፍ ያንን ወደ ንጉሥ ቤት የሚሄደው የንጉሥ ቤት የጠጅ ኃላፊ ምን አለ? ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትም አድርግልኝ። አያችሁ ምሕረትም አድርግልኝ። ከዛ ስለ እኔም ለፈሮን አሳዙ ከአንተ እስር ቤት ከዚህ እስር ቤት ያውጣኛል ይህንን ልመና ይለምን የነበረው ዮሴፍ ለማን መሰላችሁ? ለእግዚአብሔር ነበር እኮ። ከዛ ግን አያችሁ ሰው ደካማ አለ፣ ወደ ማን ዘንበል አለ? ለንጉሱ ጠጅ አላፊ ወደሚሆነው ሰውዬ ዘንበል አለ። በዚህ ምክንያት አባቶች ምን ይላሉ መሰላችሁ? የጠጅ አሳላፊው በምዕራፍ አርባ ቁጥር አስራ ሦስት ላይ ከተፈታ በኋላ እንዲሆን ይላሉ። የጠጅ አሳላፊው አለቃ ግን ዮሴፍን አላስታወሰውም ረሳው ይላል በሰው ከተማመንን ሰው ያወጣናል፣ ሰው ይጠቅመናል ካልን፣ ይህን ጊዜ መሰበሪያው ላይ ነው የቆምነው ማለት ነው። ሰው ሸንበቆ ነው። በእግዚአብሔር ላይ በእውነተኛው አለት ላይ መደገፍ ነው፣ በማይሰበረው ጌታ። በሰው ከተጠለልን አደጋው ከባድ። ዮሴፍ ከዚህ እስር ቤት አስወጣኛለው። ያ ሰውዬ ከወጣ በኋላ ግን ረሳው። ስለምን ረሳው ሲሉ ስለ ሦስት ነገር ረሳው ይላሉ አባቶች። አንደኛው በምቾት ምክንያት በዘመናዊነት ተመቸው፣ ንጉሥ ቤት ነው ያለው። እዛ ስር ቤት ያለን ሰውዬ ሊያስታውስ ያፍታውስ አይችልም፣ ረሳው። ሁለተኛ ይላሉ ዮሴፍ ትውክልቱ ወይም መመኪያው ወይም መደገፊያው ሰው አድርጎ ነበርና እግዚአብሔር ዮሴፍ እስኪመለስ እስኪጸጸት በዛ ሰው ልብ ውስጥ ዮሴፍን አጠፋው ይላሉ። አያችሁ፣ ይሄ በጣም መሰረታዊ ጉዳይ። ሌላው የእግዚአብሔር ጊዜ እስኪደርስ ድረስ ይላሉ። ስለዚህ እኛ ሁልጊዜ በሙሉ ልብ ማን ላይ ነው መተኛት ያለብን? እግዚአብሔር። ጸሎታችንን ለእግዚአብሔር ከነገርን በኋላ ሰውን አናስገባ፣ ባለስልጣንን አናስገባ፣ ገንዘባችንን አናስገባ፣ ፕሮፋይላችንን አናስገባ ኔትወርካችን አናስገባም። እግዚአብሔር ብቻው ከእኛም ፕሮፋይል ከእኛም ኔትወርክ ከእኛም እውቀት ከእኛም ዝና ከእኛም በጣም ተፈላጊነት በላይ ነው እግዚአብሔር። እሱ ብቻውን ማከናወን ይችላል እግዚአብሔር። ስለዚህ ዮሴፍን በኋላ እግዚአብሔር ሲያወጣው በተለየ መንገድ አወጣው። ግን በሰው መመካት ከባድ ስለሆነ ሙሉ ለሙሉ ጸሎታችሁ በእግዚአብሔር ላይ ብቻ ይሁን ያንን መቶ አለቃ ታስታውሱታላችሁ ባለፈው አንስተነው ነበር በማቴዎስ ወንጌል በምዕራፍ ስምንት ላይ ያለው መቶ አለቃው ምንድን ነው ያለው ወደ ጌታ መጥቶ መቶ አለቃው የቅፍርናሆም ሰው ነው ወደ ጌታ መጣና ምን አለው ጌታ ወይም ብላቴናዬ ሽባ ሆኗል እጅግም እየተሰቃየ ነው በቤት ተኝቶ ታሞብኛል አለ ጌታ ምን አለው ሂድ እመጣለሁ በቤት አድነዋለሁ አለ የዚህ ሰው የእምነት ምልክት በእግዚአብሔር ብቻ ፍጹም እምነት ያለውን ጌታ መስክሮለታል። በእግዚአብሔር ላይ መተማመኑ ሲያሳይ ሆናለሁ፣ ጌታ ሆይ አለ። ከቤቴ ጣሪያ ልትገባ አይገባኝም አለ። አንደኛ ራሱን ኃጢአተኛ ያደረገ ነገር ግን አለ ቃል ተናገር ልጄ ምን ይላል ይፈወሳል አለ። የእግዚአብሔር ልጆች እኛ አሁን መጸለይ ያለብን ደዚህ